በአራት ጉዳዮች ነው የነበረው። አንደኛው በኤግዚቢሽኑ በትክክል በተሟላ መንገድ አቅርቦ ያንን ሀሳብ ምን ያህል የተደራጀው ነገር መግለጽ ቻለ፣ አጠቃላይ ዝግጅቱ ምን ይመስላል የሚል አንደኛ የወጣ ሁለተኛ የወጣ ሶስተኛ የወጣ ተብሎ በአፍሪካ ዩኒየን ደረጃ የሚሰጥ እውቅና ነው። ሁለተኛው ደግሞ ተጠያቂነትና ግልጽነትን በተመለከተ ያ ተቋም ምን ያህል በስርዓቱ ላይ አስፍኗል የሚል፣ በዚህም አንደኛ የወጣ ሁለተኛ የወጣ ሶስተኛ የወጣ። ሶስተኛው ደግሞ ቴክኖሎጂን ተቀብሎ ቀልጣፋ እና ውጤታማ አገልግሎት እንዴት መስጠት ቻለ የሚል፣ በዚህም አንደኛ፣ ሁለተኛ፣ ሶስተኛ ሶስተኛው አራተኛው ደግሞ አጠቃላይ ዘመኑን የዋጀ ቴክኖሎጂ ተጠቅሞ የተሰጠውን ተግባርና ኃላፊነት እንዴት በተደራጀ መንገድ ይመራል የሚል ቤስት best organized and managed institution በሚል አራተኛው አዋርድ ይሄ ነው የነበረው። እንግዲህ የፌደራል ሲቪል ሰርቪስ የፌደራል ፖሊስ ኮሚሽን አንደኛ ወጥቶ የወርቅ ዋንጫ የተሸለመው በመጨረሻው ተቋሙን በተደራጀ ስርዓት ባለው መንገድ ቴክኖሎጂን ተጠቅሞ የመምራት ብቃት በሚል ከአፍሪካ ከተወዳደሩ ተቋማት አንደኛ ወጥቶ ነው የተሸለመው፣ እና ከሁሉም ሽልማቶች ደግሞ የሚበልጠው ይሄ ነው። ምክንያቱም ያኛው የኤግዚቢሽኑ እዛ የሚታይ ነገር ነው ብዙ ትልቅ ነገር ነው የሚባል ወይ ለህዝብ ትልቅ ፋይዳ አለው ሊባል አይችልም። እዛ የመግለጽ ጉዳይ ስለሆነ ማለት ነው። ሁለተኛው አገልግሎት አቅርቦት የሚባለው ደግሞ አጠቃላይ ተቋሙን ከሚሰራቸው ስራዎች አንድ ስራ ማለት ነው፣ አንዱን ስራ ማለት ነው። ተጠያቂነትና ግልጽነት ማስፈንም ደግሞ መዘርጋት ካለባቸው ስርዓቶች አንዱ ነው ማለት ነው። ግን ተቋሙን በተደራጀ እና ብቃት ባለው በቴክኖሎጂ ታግዞ መምራት ማለት ግን ሁሉንም ያጠቃለለ ነው። ግልጽነት፣ ተጠያቂነት፣ የሰው ኃይል፣ ቴክኖሎጂ፣ አደረጃጀት እነዚህን ነገሮች በሙሉ ጠቅልሎ የያዘ ስለሆነ ይሄ ለፌዴራል ፖሊስ የተሰጠ ሽልማት አይደለም፣ ይሄ ለሀገራችን የተሰጠ ሽልማት ነው። አስራ ሁለት ከነበሩ ዋንጫዎች ሁለት ነው የወሰድ ነው፣ በአንደኛ ደረጃ የወሰድ ነው። ይሄ ብቻ ነው። በሶስተኛ ደረጃ ደግሞ ለአርቲፊሻል ኢንቴሊጀንስም ከሰርቪስ ደሊቨሪ ጋር ተያይዞ እሱም ወስዷል። ይሄ ዋንጫ ደግሞ ዛሬ ፕሮግራሙ ላይ ስለተጠራሁ ለርክክቡ መጣሁ እንጂ ክብርት ወይዘሮ አለም ፀሀይ የካቢኔና የክቡር ጠቅላይ ሚኒስትራችን ጽሕፈት ቤት ኃላፊ እሳቸው ናቸው ለእናንተ ፖሊሶች የሰጡት። ስለዚህ በሀገር አቀፍ ደረጃ ከፍተኛ አመራሮች የነበሩበት እና እንደ ሀገርም ትልቅ ፕሮግራም የነበረ ነው። ስለዚህ እኔ እንደ ሰጪ ሳይሆን ራሴም እኔ በጣም ደስ ብሎኛል። አኩርታችሁ ሆናል ተልኳችሁ በጣም ትልቅ ነው። ሰራዊቱም አመራሩም እንኳን ደስ አላችሁ። በርቱልን ነው ማለት ነው። እንግዲህ በዚህ ባለፈው አንድ ወር ውስጥ አንድ ካሳካ ነው በዓለም አቀፍ ደረጃ በወርልድ ፖሊስ ሰሚት ቤስት ፖሊስ አፕሊኬሽን አዋርድን እንደ ዓለም አሸንፈን ያለንን ልምድ ለሌሎች ለሎ ኢንፎርስመንት ኤጀንሲስ ያካፈልንበትን ትልቅ መድረክ አለም አቀፍ መድረክ በዱባይ ተሳትፈን ውጤታማ ሆነን ተመልሰናል አሁን ደግሞ ከሰኔ 14 እስከ 16 በነበረው በአፍሪካ ፐብሊክ ሰርቪስ ትልቅ አጉራዊ መድረክ ላይ የኢትዮጵያ ፌዴራል ፖሊስ ክቡር ኮሚሽነሩ ባቀረቡልን መሰረት እዛ ላይ አጠቃላይ ፖሊስ የሚሰጠውን ሰርቪስ ለአፍሪካ ወንድሞቻችን በአፍሪካ ሕብረት አዳራሽ ስናቀርብ ላለፉት ሶስት ቀናት ስናቀርብ ቆይተናል። በዚህ ደረጃ ውድድርን እና አሸናፊነትን ጠብቀን አይደለም፣ እኛ ያሉን ልምዶችና ያሉን አቅሞች ለአፍሪካ ወንድሞቻችን፣ እህቶቻችን ለማስተላለፍ ነው። በዛ የተገኘ ነው። ነገር ግን ደግሞ በነበረው ሂደት እኛም በቅርበት ስንከታተል ስለነበረ ስንከታተል ስለነበር ይሄ ነገር ባደገ መልኩ ከፍተኛ ቁጥር ያለው በኮንፈረንሱ ተሳታፊዎች እና የተለያዩ የአፍሪካ ሀገር ጉዳዩ የሚለከታቸው ሚኒስትሮች እየጎበኙ ስለነበር ይህን ነገር በደንብ እያስተዋወቅን ነው። ብዙ ፍላጎቶች አሉ። ወደ ሌሎች አፍሪካ ሀገሮች እንዲተላለፉ የሚል መረጃ አግኝተን እኛም በቅርበት ጉዳዩን የማሳወቅና ለወንድሞቻችን የአፍሪካ ሀገራትን እኛ ጋር ያለውን ልምድ ለማካፈል እኛም ከነሱ ልምዶች ለመውሰድ ዝግጁ ስለነበርና ይሄ በክቡር ጠቅላይ ሚኒስትራችን በተደጋጋሚ የሚነገር ሁሌም አግዙ እና ከነሱ ጋር ያለውን ነገር አካፍሉ የሚል የእሳቸው ተደጋጋሚ መልእክትም ዳይሬክሽንም ስለነበር ይሄንን ተጠቅመን እየተነጋገርን ባለንበት ነው። ይሄ አዋርድ በአፍሪካ ሕብረት የሚሰጠው አዋርድ ቅድም በተባለው በቤስት ፖሊስ ኦርጋኒዜሽን ቤስት ኦርጋኒዜሽን ማኔጅድ ኢንስቲትዩሽን በሚል ወይም በተደራጀና በአግባቡ እየተመራ በቴክኖሎጂ እየታገዘ እየተመራ ያለ ተቋም የወርቅ ሜዳሊያ አሸናፊ እንዲሆን የተደረገው ይሄ እንደተባለው በጣም ትልቅ እድል ነው ለፖሊስ። እንግዲህ ይህን ነገር በዓለም ደረጃ አሳክተናል። አሁን ደግሞ በአህጉር ደረጃ በተመሳሳይ በዚህ ደረጃ ውጤታማ ሆነናል። ይሄ ለስራ ለመነሳሳት ትልቅ እድል ይፈጥራል። በቀጣይ ደግሞ ሌሎች አዳዲስ ስራዎች አስተዋውቀን ለሀገራችንም ለአፍሪካ ወንድሞቻችንም የምናካፍል ይሆናል። እንግዲህ በቅርቡ ከጥቂት ወራቶች በኋላ የመጀመሪያውን የሆነ ስማርት ፖሊስ ስቴሽን በአፍሪካ የመጀመሪያውን በዓለም አራተኛ የሆነውን በአዲስ አበባ እናስተዋውቃለን። ያኔ ከኤአይ ጋር የታገዘ የእኛ አፕሊኬሽን ኢንተግሬት የተደረገበት በጣም ቀለል ያለና ማንኛውም ኢትዮጵያም ከኢትዮጵያ ውጭም በሀገራችንን በቱሪስትም በኮንፈረንስም የሚመጡ ማናቸውም የጸጥታ ሰፖርት የሚፈልጉ አካላትን በቀላሉ ማስተናገድ የሚችል ስቴሽን ይገነባል። ይህ ስቴሽን እንደ ሀገርም ይሰፋል፣ እንደ አህጉርም ደግሞ ለወንድሞቻችን እንደ ሞዴል ሆኖ እኛም ሼር የምናደርግበት እድል ይፈጠራል ለማለት ነው። በአጠቃላይ እንደዚህ አይነት ውጤቶች በተቋም ውስጥም እንደዚሁ ደግሞ ለሌሎች አቻ ለሆኑ ለሀገር ውስጥ ላሉ ሲቪል ሰርቪስ ተቋማትም የሚደግፍ ስለሆነ ይሄ ይህ እድል በመገኘቱ በጣም የተሰማን ደስታ ታላቅ ነው። ክቡር ኮሚሽነርንም ከልብ እናመሰግናለን። በቅርበት የሲቪል ሰርቪስ የኛ ጋ ያለው ሰርቪስ እንዲሻሻል። ብዙ ለውጦች እንዲመጡ በቅርበት ያግዛሉ። በተደጋጋሚ መጥተው ስልጠናዎችም ይሰጣሉ። ይሄ ተጠናክሮ እንዲቀጥል በዚህ አጋጣሚ ጥሪ ለማቅረብ ነው። በአጠቃላይ ያገኘነውን ሽልማት ተከትለን በሚቀጥለው ደግሞ አዳዲስ ነገሮችን ለሀገራችንም ለአህጉራችንም እያስተዋወቅ እንሄዳለን። ላገኘነው እድል እና ይህን ደግሞ በቅርበት ባለፉት ሶስት ቀናት እዛው በአፍሪካ ሕብረት ሆነው ስራዎቻችን ላይ ማብራሪያ በመስጠት እንግዶች እንዲገነዘቡና በዚህ ደረጃም ተወዳድሮ አንደኛ እንዲወጣ የሰሩ ወጣት ኦፊሰሮችን በራሴና በሰራዊቱ ስም ላቅ ያለ ምስጋና ማቅረብ ፈልጋለሁ።